ሰላም ሰላም፣ ሙስሊምም ክርስቲያንም እህቶቼ ወንድሞቼ፣ እንዴት አመሻችሁልኝ? ወይ ወይ፣ ዛሬ እስር ቤት በቃ መፍሳት ማጋሳት አልቻልኩም። ሰውዬ ሴትዮ እቤት ተቀርቅረው መድኃኒዓለምን፣ ወይኔ እንዴት እጨንቃል! ሳልተነፍስ እኮ ነው ዛሬ ዋልክላችሁ። እናት ትሙት፣ እንዴት ናችሁ? አላችሁልኝ ወይ እህቶቼ ወንድሞቼ? ባላችሁበት ቦታ ፈጣሪ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ። ስትተኙ ድንቡሽ ገላዬን ማር ወለላ ህልም ያሳያችሁ ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። ወዳችኋለሁ፣ አክብራችኋለሁ። የኔ ማይፎን ቃዎች ድምጼ ከተሰማችሁ አላውቅም። ዛሬ እናቴ ትሙት ሴትዮም ሰውየውም ተቀርቅረው ከቤት ሳይወጡ ሳይፈሱ ሳያጋሱ የው ወይ ወይ፣ እንዲህ እያልኳት እንደው መድኃኒዓለም እየረነቅላ ወጣልኝ ጭንቀት። ወይ ወይ፣ ለካ እንዲህ ጨንቃል እቤት ሲውሉ። በእኔ የደረሰ አይደረስባችሁም። ለማንኛውም ሄድሻንና ያብን ይዤ መጥቻለሁ። እንዳልክንና አዲስ ፍቅረኛውን ይዤ መጥቻለሁ። እንዴት ናችሁ? እኔ

ደስታቸው ተመልሷል። እግዚአብሔር ይመስገን። ኢዲዲያ፣ የኢዲዲያ እናት ልዬ፣ ፍቅር የኔ ድንቡሽ፣ የኔ ድንቡሽ ቡሼ ልበልሽ። አሁን እኮ ድንቡሼ ነው የምትሆኙ። እናቴ ትሙት ወይ ዋይ። ያ ብዬ እግዚአብሔርን በጣም አደንቅሃለሁ። በቃ ለሴት ልጅ ያለ ክብር ልጅ አለኝ ስትል፣ ሌላው ወንዶች ቢሆን ማራቶን ነው የሚሮጡት፣ ግራውጭ ዳዳዳዳዳዳ። አንተ ግን በቃ በራስ የምትተማመን ጀንትን ቆፍጣና ሸንቃጣ ስለሆንክ ከጎኗ ስላለክ በቃ የኔ ነው ብለህ ከጎኗ ስለሆንክ ደስ ብሎናል፣ እና ፍቅራችሁን እግዚአብሔር አምላክ ያሳምርላችሁ። ከዚህ በመቀጠል ምን ልል ፈልጌ ነው? ልዩ መታ ልጁ ያንተ አይደለም እያለች ነው የ ልዑል ነው እያለችው ነው። ልዩዬ አትን ቀዥቀዥ አትን ጦስጦዥ እንጂ የእኔ እናት እንዲ ይሄ ልዬ ከያብጋ ያደረገችው እንድሽቃ ድሽቃ ታውቃለች። ከልዑል ጋር ደግሞ በፍጹም በአንገቷ ቢላ ቢገባ አልጋ አንሶላ ገፈፋ ላይ አትገባም። ይሄ ሁሉ ህዝብ ሆኛ ራሱን መሰክርላታለን። በእውነት ገለዋን አሳልፋ አሰጥም። ከያብጋ ግን ለጥ ብለው እናቴ እዛ ሆቴል ውስጥ ለጥ ብለው እንደ ዛሬ ደስ ብሎኛ ያቀ ያላትን ቃል ራሱ አንረሳም። እና የዛን ቀን ነው በቀድሽ ቃ አርግቶ ቅርቅር ብሎ ኢዲዲ አይቀረው። አዎ አንድ ዶሩ ነው ብላለች። እና አትንቀጥቀጭ እህል ዋሽ አይደለም በቃ መድሃን ያለም ሄሉን አምጥቶ ኢዲዲያን ሆዷ ውስጥ አስገባ። አንዳንድ ጊዜ ማለት ነው እግዚአብሔር ሰው ከሚያስብ ይልቅ መድሃን ያለም ያስበው ይበልጣል። እነሱ እዚህ ጋር ሊለያዩ ቆርጦ ጫፍ ላይ ደርሰው መድሃን ያለም ደግሞ እናንተ ሁለታችሁ አትለያዩም ብሎ ኢዲዲያን እስከነነብሱ ሆድ ውስጥ ቁጭ አደረገ ማለት ነው፣ እና ሰው ከሚያስበው ይልቅ ፈጣሪ ያስበው ይበልጣል ብዬ ነው የማስበው። ማለት ልዩ ደግሞ አዲስ ድራማ ይዘሽ ብትመጪ ጥሩ ነው። ከልዑል ጋር በፍጹም በፍጹም ሄሉ ገለዋን አሳልፍ አሰጥም። ሲቀጥል ደግሞ ከሱ እንኳን ሳታረጋግጪ በግድ የሱ ነው ስትይ አይሸመጥጥሽም እንዴ? ሲቀጥል ደግሞ ሌሉ ሄሉ በራሷ ባትተማ እግዚአብሔርን ነው የምላችሁ፣ ግን ሄሉ በራሷ ባትተማምን ና አኪም ቤት ና አስመርምረኝ አትልም። ስለዚህ እርግጠኛ ነኝ ሄሉ አርግዛለች ማለት ነው። የውሸት ቢሆን ኑሮ ና ውሂደን እንመርመር አትለው። በራሷ የተተማመነችው ነገር አለ። ወሩን ሁሉ ቆጥር ቆጥር ድር እንትን ማለት ትችላለህ ብለዋለች። ስለዚህ ያብ ደግሞ አትጠራጠር። በቃ እምነት እምነትን ክተት ለምን መሰለህ? ሄሉ እሷ ያንተ ልጅ ይሁን አይሁን እሷ በትክክል ታውቀዋለች። ገባ ካደለ ስለዚህ እሷን ነው ማመን ያለብህ የልዑልንም የዚች ልዩንም ወሬ እንዳትሰማ። አሁን በሕይወትህ ውስጥ ብዙ መሰናክል ያጋጥማል። ብዙ ፈተናዎች ያጋጥሟል፣ ሁለታችሁን ለማለያየት አሁን። እንትን ካልሆነ ደግሞ ይኸውልህ ቤት ቀይሩ፣ ያ ቤት ቀይሩ፣ በቃ እነሱ የማያውቁበት ቤት ቀይሩና፣ አንተም እሷም ሰላም አገኙ። አንተ ልዑል ደግሞ ክብርህን ያዝ በቃ ክብርህን ይዘ ቁጭ በል። አሁን አርግዛለች፣ ልጅ ተሸክማለች። የያምንች መግባትም መግባባትም ማቡካካትም አትችልም። ሲቀጥል ደግሞ የሀብታገስ ሶስት ወር ነው የአንተ ልጅ ይሁን አይሁን በደንብ ያስታውቃል። ዲኤንኤ ያለ ከጠጥራት ግን ሄሉን በፍጹም እንዳትጠረጥር። በትዳር መሀል ጥርጥር አያስፈልግም። ስለዚህ ህይወታችሁን ድምቅ ብላችሁ ወደፊት ቀጥሉ በቃ። ራሷን ሄሉ በሚዲያ ላይ ይሄን ያህል ራሷን አታረክስ። ምክንያቱም ሰው እሷ ድንግል እንደሆነች ነው እኛ የምናቀው፣ እና ድንግልናዋን አንተ እንደወሰርክ ነው አሁን ይፋ ያደረገችው ለእኛም ለቤተሰቦቿ ማለት ነው። ስለዚህ ክብሯን ሜዳ ላይ አታወጣም፣ የፈለገ ነገር ቢሆን ማለት ነው። ማመን ካለብህ ሄሉ ነው መታምናት። ከአንተ ጋር የተኛችሁ እሷነች ያደረገችውን ምን የምትለው ታውቃለች። ልዑል ደግሞ ከልዑል ነው ስትል ስትልኮ፣ ልዑል እራሱ ደንግጧል። እግዚአብሔርን እንደ ምንም ነገር ከእሱ ጋር እንደሌለ እቤቷ ቢያድርም የጓደኝነት ነው። ሲቀጥል ደግሞ ያብ በራስ ተማመን በቃ ኢዴዲያ ተረግዟል። ስለዚህ የልዬን አሳብጠናት አሁን ለመውለድ ነው የገንፎ አዘጋጁ የገንፎኦን ወቀጣ ወቀጣ እስቲ የገንፎኦን ለመወቀጥ የተዘጋጃችሁ ገንፎ ለማገንፋት የተዘጋጃችሁ እቱቼ ተዘጋጁ ማለት ነው። እና ያብና ሄሉ ወደፊት ይቀጥል አሉ ኢዲዲያ ይወለዳል ወንድ ልጅ የመጀመሪያ ልጃቸው ወንድ ነው ኢዲዲያ ነው መድኃኒዓለም ጣልቃ ይገባበታል ማለት ነው ልዑልና እቺ ልዩ የተባለችዋን ጆሮ ግንዷን ብሎ ማባረር አለ አንተም ልዩ መተው አለብህ እሷም ከልዑል መራቅ አለባት ማለት ነው ኪራ ደግሞ አንተ ሰውዬ ግን አርፈ ቁጭ በል በቃ የእሷን ደስታ ግን ልዑል ዛሬ ተለውጧል አልተለወጠባችሁም በቃ ፈገግታ ሁሉ ደስ ብሎታል። ገባችሁ? ምንም ቢቀማም ደስ ብሎታል። ስለዚህ እግዚአብሔር አምላክ ይጠብቃችሁ። የእናንተን ደስታ ነው ማየት የምንፈልገው። ህይወት ይቀጥላል። መድኃኒዓለም ከእናንተ ጋር ይሁን። ደስታችሁ ደስታ ነው። ስለ እናንተ ስናስብ አሁን እኔ ትላንቱ በቀን ሀምሳ ጊዜ አይሆንም እንዲያየሁት እናቴ፣ ዋይ ዋይ፣ ወይኔ ወይኔ፣ ማተልክ ተለክፈናል። ለማንኛውም ውዶች ይወዳችኋል። ሲቀጥል ደግሞ እንዳልክን አፍቃሪ መታለች እንዳልክ የምትወደው የእሱ ጓደኛ ነች። ኖርማል ጓደኛው ግን አፍቅረዋለች እንዳልክ ደግሞ በፍጹም ከሄሎ ውጭ ወደ ውጭ ሄሉን እስከ መጨረሻዋ ድረስ እጠብቃታለሁ እሷ የኔነች እያለ ነው። እንግዲህ ሄሉ የማን እንደምትሆን አሁን የያብነች፣ አርግ ካረግ የእውነት እርግዝና ከሆነ የያብነች ብዬ ነው የማስበው ግን አንዳንድ ጊዜ የማይፈልጉንን ሰዎች ስንፈልግ እንደዚሁ እንትን እንላለንና እንግዲህ እንዳልክ እስከ ፍጻሜ ድረስ ጠብቃት አለው ብሏል። ግን አንዳንድ ሴት አይናውጣ ነው፣ እንደ በጥፊ ትለዋለች። እንዲ ከባድ እኮ ነው። አንድ ወንድ ሴት ልጅን ካልወደዳት በፍቅር ሕይወት ራሱ አንድ ላይ ቢኖሩ እያቃጠላት ነው የሚኖረው እንጂ ፍጹም ፍቅር ሰጥቷት አይኖርም። ሴቶቹ ግን ምንድን ነው እንዲያክለፈለፋቸው? ጌታ ጆሮ ጆሮ ምንድን አለች እኮ። ሄሉን ነበር በፊት የሚጠፈጥፏት፣ አሁን ደግሞ ሄሉን ነበረ በፊት እናቴ የሚጠፈጥፏት፣ አሁን ደግሞ ተራው የእንዳልክ መጣፍጠፍ ሆኗል። እንግዲህ እናቴ ተረጋጊ እንዴ ልብ ውስጥ ካሌለሽ፣ በፍጹም ወንድ ልጅ ልብ ውስጥ ልትቀመጭ አትችይም። መፋቅ አይችልም በቃ ልብ ውስጥ ካልሽ፣ የፈለገ ሴት ምን ጠቅጠቅ ላይ ያደርግሽ ይችላል፣ ግን ልብ ውስጥ ልትገቢያችን። ተረጋጊ። ሴት ልጅ ረጋ ስትንባ አለ ለማንኛውም እንዳልካ ይዞ ተስፋ እንዳትቆርጥ ያብዬ ወንድሜ፣ ወደፊት በቃ ልዑልም፣ ከአሁኑ ወዲህ በመሃላቸው እንዳትገባ እግዚአብሔር አምላክ ጣልቃ ይግባ። እንወዳቸዋለን፣ እናከብራቸዋለን። ሄሉ ውሸቷን ነው የምትሉ ሰዎች ግን በፍጹም ምክንያቱም ሄሉ በክብሯ አትደራደር፣ የፈለገ ነገር ቢሆን ምክንያቱም እንዲህ ይፋ ከሱ ጋር እንዳደረች ና እንዳረገዘች፣ በይፋት ምክንያቱም ብዙ ሰው የሚገምት የነበረው ድንግል ነው። ድንግልናዋን ደግሞ ለያብ ነው የሰጠችው። እሱም ደግሞ ጠንቅቆ ስለሚያቅ ያስደሰት ነገር በቃ ደስ ፍንድቅ ብሎ ነው የተቀበሉ። ማለት እንደዚህ አይነት እንዲህ ለልጅ ጓጓል እንዴ? ለማንኛውም ያብና ሄሉ ወደፊት ይቀጥላሉ። ምቀኞች ያፍራሉ። ልዑል ጥግህን ያዝ፣ አንዷን ይዘ ጠቅ ጠቅ አድርግ። አንቺም ሌላ ወንድ ፈልጊ። አትምጡብን በቃ ከያብና ከሄሉ ውጭ ከአሁን ወዲህ ፍቅር የእናንተን ደስታ የእናንተን ሰላም ነው ሄሉ ማየትና መስማት የምንፈልገው። እሺ፣ እግዚአብሔርን ይዛችሁ ወደፊት እና ያልጠረጠር ምክንያት እና ሆስፒታል እኒሄድ አስመርምረኝ እያለች ነው በቃ የራሷ የሆነ ትክክለኛ ነገር ነው ብዬ ነው የማስበው። ሲቀጥል ደግሞ እንግዲህ እንዳልክዬ ሄሉ ስታረ ጊዜ የተሰማው ስሜት እንግዲህ ያላቅለትም ወይ አያድርስ እኮን እንዶ በቀደናምሹ ነገ ነው በደንብ የምተረተርላችሁ። እሺ።